ሰላም ዓለይኩም ወራሕመቱላሂ ወበረካቱ የቻና ቤተ ሰቦቼ ዲናችሁ ሰላም ሰላም ናችሁ ሰላም ሰላም አላ ይጠብቅልን እንግዲህ ዛሬ በአዲስ መተላላቸዋለሁ መኮረኒ ዛሬ በአዲስ ነው የምሰራውላቸዋለሁ ባህላት ሴት ይዛሉ እያያችሁ ዚጋ አንዱ ሽንኩርት አለ ሁለት ቲማቲም አለ ጀብና አለ ቀሽታ አለ አንድ ቱና አለ ኢንሻላህ ሓደ ሓደ ማለት ነው። በአላህ ፍቃድ እና እናንተም ደግሞ እንደምታበረታትኝ ተስፋ

እንግዲህ ቤተሰቦች ይህን ይመስላል። የዛሬ መኮረኒ እላችኋለሁ እንደምትወዱት ተስፋ አረጋለሁ፣ ሁላችሁም ማለት ነው። በሌላ ቪዲዮ እስከ ስንገናኝ ድረስ እንግዲህ ላይክ፣ ሼር እያደረጋችሁ አበረታት ኝላችኋለሁ መልካም ቀን ይሆንላችሁ። ባይ ባይ።